የሜትር ትራንስፖርት መኪና አሽከርካሪ የነበረውን ወጣት የገደሉት ሁለት ግለሰቦች የሞት ፍርድ እና የዕድሜ ይፍታ ስር ተወሰነባቸው። ጥቅምት 4 ቀን 2016 ዓ ም በግምት ከምሽቱ አንድ ሰዓት ሲሆን ሟች ድርፈታ ድርሰቦ ከአዲስ አበባ ወደ ሐዋሳ የሜትር ትራንስፖርት አገልግሎት እንዲሰጣቸው በማሰብ አንደኛ ተከሳሽ አቶ መስፍን ሞገስ መኮንንና ሁለተኛ ተከሳሽ አቶ ኤልያስ ቶቤቶማ በንፋስ ስልክ ላፍቶ ክፍለ ከተማ ልዩ ቦታው ጀሞ ሁለት አደባባይ አካባቢ ወደ ሟች መኪና እንደገቡ የክስ ዝርዝሩ ያስረዳል። የሰሌዳ ቁጥሩ ኮድ 3 ቢ 21688 አዲስ አበባ በሆነው ቶዮታ ኮሮላ መኪና አንደኛ ተከሳሽ ከፊት፣ ሁለተኛ ተከሳሽ ከኋላ ተቀምጠው ወደ ሐዋሳ እየሄዱ እያለ ቢሾፍቱ መውጫ ሲደርሱ ተሽከርካሪውን ለመውሰድ እንዲመቻቸው ሁለቱም ተከሳሾች ሟችን ጭካኔነታቸውን በሚያሳይ ሁኔታ አስቀድመው ገዝተው ባስቀመጡት ቢላዋ ፊቱን አስር ቦታ በመውጋት አንገቱን በማረድ እንዲሁም አስራ ሁለት የተለያዩ ቦታዎች በመውጋት ሆዱ ላይ በስምንት የተለያዩ ቦታዎች በመውጋትና እጆቹን አምስት ቦታ በመቆራረጥ አዳማ ቢሾፍቱ የፍጥነት መንገድ ላይ ጥለውት መሄዳቸውን የአቃቤ ሕግ ክስ ዝርዝር ይገልጻል። አንደኛ ተከሳሽ አቶ መስፍን ሞገስ መኪናውን እያሽከረከረ ሁለተኛ ተከሳሽ አቶ ኤልያስ ቶቤ በመኪና ውስጥ ሆነው ይዘው የተሰወሩ በመሆናቸው ሟችም በዚሁ የስለት ውጊያና መታረድ ምክንያት ሕይወቱ በማለፉ በዋና ወንጀል አድራጊነት በፈጸሙት ከባድ የውንብድና ወንጀል ተከሰዋል ሲል አቃቢ ሕግ ለፍርድ ቤት ባቀረበው ክስ ላይ ገልጿል። ጉዳዩን ሲመለከት የቆየው የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ሁለተኛ የግድያና ውንብድና ችሎትም በተከሳሾች ላይ በቀረበው ክስ የሰውና የሰነድ ማስረጃ ከሰማ በኋላ ተከሳሾቹን ጥፋተኛ ብሏል። ፍርድ ቤቱ አቃቢ ህግ የቅጣት ማክበጃ እንዳለው የጠየቀ ሲሆን አቃቢ ህግም ሶስት የቅጣት ማክበጃዎችን አቅርቧል። ከቀረቡት ማክበጃዎች ውስጥ ተከሳሾች በክርክር ላይ ያሉ ከሌሎች እስረኞች ጋር ለማምለጥ በመሞከራቸው በወንጀል ሕጉ አንቀጽ 86 ስር አንድ ልዩ ማክበጃ ምክንያት ሆኖ ይያዝልኝ ብሏል። ፍርድ ቤቱ ሚያዝያ 30 ቀን 2017 ዓ.ም ተመረተ በዋለው ችሎት ተከሳሾች የተከሰሱበት የወንጀል ደረጃ እርከን ይወጣለት ቢሆንም በዚህ ቅጣት አወሳሰን መመሪያ መሰረት ቅጣቱ ቢወሰን ተከሳሾች ከፈጸሙትና በተለይ በአሁን ሰዓት እየተባባሰ ከመጣው የሜትር ታክሲ ትራንስፖርት ግድያ አንጻር አስተማሪ ቅጣት ይሆናል የሚል እምነት የሌለው በመሆኑ በመጀመሪያ አንቀጽ 27 መሰረት ከመመሪያው በመውጣት አንደኛ ተከሳሽን በሞት እንዲቀጣና ሁለተኛ ተከሳሽን በዕድሜ ልክ ስርዓት እንዲቀጣ ውሳኔ ሰጥቷል። ኢትዮጲካሊንክ